ሰላም እንደምናላችሁ ተመልካቾች፣ ከሀዲያ ቴሌቪዥን የዕለቱን ዜና ይዘንላችሁ ቀርበናል። አርእስተ ዜና በማስቀደም እንጀምራለን። የትምህርት ቤት ምገባ መርሃ ግብር ተማሪዎች ትምህርታቸውን በአግባቡ እንዲከታተሉና በውጤታቸው መሻሻል እንዲያሳዩ አስተዋጽኦ እያበረከተ መሆኑን የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና ተናገሩ። በሆስፒታሉ የታዩ ጥንካሬዎችን ይበልጥ አጠናክሮ በማስቀጠል ክፍተቶችን ደግሞ በመቅረፍ የህብረተሰቡን ጤና አገልግሎት ተጠቃሚነት ለማረጋገጥ መስራት እንደሚገባ ተጠቆመ። በማዕከላዊ ኢትዮጵያ ክልል የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ የሚከናወኑ የልማት ስራዎች ተጠናክረው እንደሚቀጥሉ የክልሉ ርዕሰ መስተዳደር ዶክተር እንዳሻ ወጣ ሰው ገለጹ። ከውጭ የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። በሀዲያ ዞን በተመረጡ ትምህርት ቤቶች የተጀመረው የምገባ መርሃ ግብር ተማሪዎች ትምህርታቸውን በአግባቡ እንዲከታተሉና በውጤታቸው መሻሻሎችን እንዲያሳዩ አስተዋጽኦ እያበረከተ መሆኑን የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃድ ገብረሃና ተናገሩ። መላኩ ሮሴ ዝርዝር አለሁ በሀዲያ ዞን በተመረጡ ትምህርት ቤቶች ውስጥ እየተካሄደ ያለው የምገባ መርሃ ግብር ተማሪዎች ትምህርታቸውን በአግባቡ እንዲከታተሉና ውጤታቸውን እንዲያሻሽሉ የራሱን አስተዋጽኦ እያበረከተ መሆኑን የሀዲያ ዞን ምክትል ዋና አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና ተናገሩ። ዶክተር በፈቃዱ ገብረሃና በ2017 በጀት ዓመት ባለፉት ወራት የነበረውን የመማር ማስተማር ሂደትና የተማሪዎችን ውጤት ለማሻሻል የተሰሩና እየተሰሩ ባሉት ስራዎች ዙሪያ ከሀዲያ ቴሌቪዥን ጋር ባደረጉት ቆይታ እንደተናገሩት የትምህርት ጥራትን ለማሻሻልና የተማሪዎችን ውስጣዊ ብቃት ለመጫ ለመጨመር የተለያዩ ስራዎች ተሰርተዋል። ከነዚህ ስራዎች መካከል በትምህርት ቤቶች ውስጥ የተማሪዎች ምገባ መርሃ ግብር መጀመሩ አንዱ መሆኑን የተናገሩት ዶክተር በፍቃዱ በዞኑ መንግስት በክልሉ መንግስትና መንግስታዊ ካልሆኑ ድርጅቶች በተገኘ የገንዘብ ድጋፍ በተመረጡ ትምህርት ቤቶች ምገባው መጀመሩን ገልጸዋል። የትምህርት ቤት ማህበረሰብ አቀፍ የሚገባን በሚመለከት በሀዲያ ዞን ውስጥ አርባ ትምህርት ቤቶችን ለመመገብ አቅደን ከአርባ በላይ ሆኑ በአሁኑ ሰዓት 43 ምርቶች ሚገባ ላይ ይገኛሉ፣ ማለት ከ100% በላይ ነው ማለት ነው። ማህበረሰብ አቀፍ ሚገባ ለሱም አስፈላጊ ሆኖ ከ3 ሚሊዮን ብር በላይ በማዋጣት ስራ የተሰራበት ነው ማለት፣ 3 ሚሊዮን 200 ሺህ አካባቢ ነው የወጣው በቁጥር ያን። በማድረግ የማህበረሰብ አቀፍ ሚገባ ቀጣይነት አለ ስለሆነ፣ በዛ ብርም የሚቆም ቆም አይደለም። ሀብቱም እየተሰበሰበ ነው፣ የሚገባም እንደቀጠለ ነው። እስከ ሰኔ ድረስ በዚህ አይነት ሁኔታ እየተሰራ ያለበት ሁኔታ አለ። ሌላኛው ደግሞ በ በመንግስት በክልሉ መንግስት በአራት ወረዳዎች በአራት ወረዳዎች የመንግስት የሚገባ ፕሮግራሞች ከመጋቤት ጀምሮ ስራ ላይ ውሏል ማለት ነው ማለት 14 ትምህርት ቤቶች በመንግስት ፕሮግራም የክልሉ መንግስት ባጀት መድቦ የሚገባ ፕሮግራሞች ይደረጋሉ በአራት ወረዳዎች ያም አራት ወረዳዎች ምናልባት ስም መጥቀስ የሚያስፈልግ ከሆነ ስራሩ ባደባቸው ምስራቅ ባደባቸው ምዕራብ ባደባቸው እና ሻሸጎ በሶስተኛ ደረጃ ያለው የሚገባ በመንግስት ያልሆኑ ድርጅቶች የሚደረግ የሚገባ ነው ማለት ነው። በሃዲያ ዞን ውስጥ በሁለት ወረዳዎች በሁለት ትምህርት ቤቶች ከቻይና ፋውንዴሽን በተገኘ ድጋፍ የሚገባ ፕሮግራም እየተደረገ ይገኛል ማለት ነው። ያም ማለት በሶሮ ወረዳ ግዳቸሞ ትምህርት ቤት፣ በምዕራብ ሶሮ ወረዳ ኡስማኔቾ ትምህርት ቤት የሚገባው ወደ 1800 ተማሪዎች የሚገባ የተደረገበት ሁኔታ ነው ማለት ነው። በሶስቱም ማዕቀፍ የሚገባ በሶስቱም ማዕቀፎች ውስጥ ተማሪዎች እየተመገቡ የመማር ማስተማር ስራ እየተሰራ ነው ያለው። ምገባ በሚካሄድባቸው ትምህርት ቤቶች የተማሪዎች መጠነ ማቋረጥ፣ መጠነ መቅረትና መጠነ ማርፈድ በከፍተኛ ሁኔታ መቀነሱን ጠቁመዋል። እንደ ዶክተር በፈቃዱ ማብራሪያ ምገባ በሚካሄድባቸው አካባቢዎች ወላጆች ልጆቻቸውን ወደ ትምህርት ቤት የመላክ ፍላጎትም ጨምረዋል። ምገባ በሚደረጉ ትምህርት ቤቶች ላይ የተማሪ መጠነ ማቋረጥ በጣም የቀነሰበት ሁኔታ፣ ተማሪዎች ደግሞ ትምህርት ቤት ለመምጣት በፍላጎታቸውና ተነሳሽነታቸው ከፍ ያለ መሆኑ ወላጆች ለትምህርት ቤት ለመላክ ደግሞ ፈቃደኝነታቸው በጣም የጨመረ መሆኑ፣ ስለዚህ በጥቅሉ ሚገባ በሚደረግበት ትምህርት ቤቶች ያለውና ሚገባ በማይደረግበት ትምህርት ቤቶች ያለው ልዩነት በጣም ከፍተኛ ነው። በተጨማሪም ሚገባ በሚደረግባቸው ትምህርት ቤቶች የተማሪ መጠነ መቅረት፣ መጠነ ማቋረጥ፣ መጠነ ማርፈት በጣም የቀነሰ መሆኑ፣ ስለዚህ በእንደዚህ አይነት ሁኔታ የተማሪ ውስጣዊ ብቃት የጨመረበት ማለት ነው በትምህርት ቋንቋ መጠነ መቅረት መጠነ ማርፈት መጠነ ማቋረጥ የተማሪ ውስጣዊ ብቃት ነው ይህ ውስጣዊ ብቃቱ የጨመረበትና ተማሪዎች ለትምህርት ያላቸው ተነሳሽነት ከፋለበት ሁኔታ የታየበት ነውና ስለዚህ ሚገባን በዚህ አይነት ሁኔታ ነው የምናደርገው በዞን ደረጃ የምናደርገው የሚገባ ከመቶ ፐርሰንት በተሳካ ሁኔታ ምገባን እያስጌድን ነው ያለንበት። ነው የትምህርት ቤት ምገባው በትምህርት ዘርፍ ተጨባጭ ለውጥ እያመጣ በመሆኑ መርሃግብሩ ግብሩ ቀጣይነት እንዲኖረውና ምገባ ያልጀመሩ ትምህርት ቤቶች ምገባ እንዲጀምሩ ዝግጅት እየተደረገ መሆኑንም ጠቁመዋል። ትምህርት ቤቶች ሚገባ አሁን በሚሰሩ ትምህርት ቤቶች ቀጣይነት እንዲኖር አጠቀብ ላሉት ህብረተሰብን እያነቃነቅን ነው፣ ከወዲሁ ግንዛቤ እያስጨበጥን ነው ትምህርት ቤት ሚገባ የሚያደርጉበትን ትምህርት ቤቶች ደግሞ ሚገባ ያልጀመሩ ትምህርት ቤቶችና ወረዳዎች አካባቢዎች መጥቶ እንዲያዩ የጉብኝት አካል አድርገናል መጥቶ እንዲያው ጉብኝት አካል አድርገን ለሚቀጥለው ዓመት ቅድመ ዝግጅት እንዲያደርጉ የትምህርት ቤት የሚገባን በቀላሉ ማስገድ የሚቻል ተግባር ስለሆነ ለትምህርት ቤቱ አስፈላጊውን ማቴሪያሎች ትንሽ ናቸው። እነዚህ ቀለል ያሉ ማቴሪያሎችን በማሟላት እቃዎችን በማሟላት ለቀጣይ እንዲዘጋጁ የህብረተሰቡን የማነቃነቅ በፓርቲም በአስተባባሪም በአስተዳደሮችም ዘንድ መግለጫ በመስጣት ውይይት በማድረግ እነዛ የሚገባ የሚደረጉ ትምህርት ቤቶችን ወስዶ በማሳየት በተለያዩ ሚዲያዎች በመግለጽ የሌላ ቦታ የአዲስ አበባን ተሞክሮንም በማምጣት እዚህ ጋር የተጀመሩትን በማሳት ለቀጣ አመት ከውዲ እንዲዘጋጁ የማድረግ ስራ እየተሰራ ይገኛል ማለት ነው። የትምህርት ቤት ምገባ መርሃ ግብሩን ለማጠናከር የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉም ዶክተር በፈቃዱ ጥሪ አስተላልፈዋል። በሆስፒታሉ የታዩ ጥንካሬዎችን ይበልጥ አጠናክሮ በማስቀጠል ክፍተቶችን ደግሞ በመቅረፍ የህብረተሰቡን የጤና አገልግሎት ተጠቃሚነት ለማረጋገጥ መስራት እንደሚገባ ተጠቆመ። ባልደረባችን ለምለምዩኤል ተጨማሪ አላት። የኢትዮጵያ ህብረተሰብ ጤና አገልግሎት ኢንስቲትዩት እና የክልሉ ጤና ቢሮ አመራሮች በንግስት ሌኒ መሀመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የመስክ ምልከታ አድርገዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተርና የላብራቶሪ አገልግሎት አስተባባሪ ዶክተር ሳሮ አብደላ በመስክ ምልከታ ወቅት እንደተናገሩት በሆስፒታሉ ለበርካታ ማህበረሰብ አገልግሎት ተደራሽ እንደሚደረግ እና የስራ አካባቢን ምቹ ከማድረግ አንጻር ለእናቶች ማረፊያ ቦታ የተሰሩ ስራዎች አበረታሽ ናቸው ብለዋል። ከዚህ በፊት የነበሩ ችግሮችን በመቅረፍ ንጹህ አካባቢ መፈጠሩን ገልጸው በዚህ መሻሻል ምክንያት የሆኑ አካላትን አመስግነዋል። በላብራቶሪ አገልግሎት ላይ የሚታዩ ክፍተቶችን ለመፍታት በልዩ ትኩረት እንደሚሰራ ገልጸው ለህብረተሰቡ የተጠናከረ ህክምና አገልግሎት ለመስጠት ከሆስፒታሉ ጋር በጋራ በመሆን እንደሚሰራ ገልጸዋል። በተለይ በንግስት ሌኒና እዚህ በጤና ሳይንስ ኮሌጅ ያየሁት ነገር ይለያል። ንግስት ሌኒ ጋር ያየሁት በጣም ትልቅ ሆስፒታል እንደሆነ በርካታ አገልግሎቶችን እንደሚሰጥ እንዲሁም ደግሞ በቅርቡ ደግሞ የሰሩት በተለይ የስራ አካባቢ ሁኔታን ምቹ ከማድረግ አንጻር ለእናቶች ማረፊያ ቦታ የተሰራው ነገር በጣም የሚገርም ነው። በጣም ቆንጆ እንደገና ደግሞ በካንሰር ሴንተሩ አካባቢ ያሉት እንቅስቃሴዎች፣ ከዚህ በፊት ተቋርጦ የነበረው የላቦራቶሪ አገልግሎቶች ወደ ስራ ተመልሰው ማየቴ ትልቅ ነገር ነው። አያይዘውም ቦሳና ጤና ሳይንስ ኮሌጅ ባደረጉት ምልከታ የላብራቶሪ፣ የኮምፒውተር ማዕከል፣ ዳታ ሴንተር መመልከታቸውን ተናግረው እየተሰሩ ያሉ ስራዎች ይበል የሚያሰኝ መሆኑን ተናግረዋል። የመማር ማስተማር ሂደቱ ይበልጥ እንዲሳለጥ እንደሚሰራ ገልጸው የታዩ ክፍተቶችን ለመቅረፍ በጋራ ይሰራል ብለዋል። በክልሉ በጤና ዘርፍ የተለያዩ ስራዎች እየተሰሩ መሆናቸውንና ስራውን አጠናክሮ ለማስቀጠል ሁሉም ባለድርሻ አካላት በቅንጅት መስራት እንደሚገባም አሳስበዋል። በአጠቃላይ በክልሉ ያየን በተለይ ሁለቱ ተቋማት ውስጥ በጣም ሰፋፊ ስራዎች እንደሚሰሩ ግን ተጠናክሮ መቀጠል እንዳለባቸው የቅርጅት ስራ እንደሚያስፈልግ የባለድርሻ አካላት ደግሞ ርብርብ ማድረግ እንደሚገባቸው ያየንበት ሁኔታ ነው ያለውና መልካም ቀን ነበር። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው በክልሉ ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ በትኩረት የተሰራ መሆኑን ተናግረዋል። ሆስፒታሉ ሰፊ የኅብረተሰብ ክፍል የሚገለገልበት መሆኑን አንስተው በቀጣይም ትኩረት በሚሹ ነገሮች ላይ ክልሉ ድጋፉን አጠናክሮ እንደሚቀጥል ገልጸዋል። ከላቦራቶሪ አንጻር በተለይ ግብዓቶች ላይ አንድ መሰረታዊ ችግር የነበረባቸውን ያኔም ታይቶ የነበረው አሁን ናሽናል ሪጂናል የናሽናል ላቡ በተለይ ፔቻይ ያለው ከላብ ጋር ያለውን ችግር ሊፈታ የሚችል ግብአት አሁን አሟልቶላቸዋል ባለበት ይሄን የበለጠ እስኬል አፕ የሚያደረግ ነው። ስለዚህ የሚሰራ ቲም ሲኖር ግብአት የማግኘት ነገር ይኖራል። ማህበረሰቡ ይሄንም መደገፍ አለበት። ለውጦች በአንድ ጀምበር አይመጡ። ጥሩ ነገር ካየ ጥሩ ነገር እያበረታታ ጉድለቶች እይሞሉ እንዲሄዱ ማድረግ ነው። ቅርባ ካ ያሉ አመራሮች በደም መደገፍ አለባቸው። አስፈላጊ ዩኒቨርሲቲው አሁን በጀመሪያው ልክ እየደገፈው ከመጣ ድሮ የነበረው ስም ወደ ተሻለ መልክ ማይመጣበት እድል አይኖርም እና አመራሩም ህብረተሰቡም ችግሮቹን ቀረብ ብሎ የራሱን ድርሻ መወጣት አለበት። እኛ እንደ ክልል ሰፊ ማህበረሰብ የሚገለገልበት ሆስፒታል ነው። ቀጣይም ጠጋ ብለን እየደገፍን ቴክኒካል የምንደጋገፈው ነገር አጠንክረ መሄዳችን አይቀርም። የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን እንደገለጹት በመስክ ምልከታው የመንግስት ጤና ተቋማት የላብራቶሪ አገልግሎትና የወረርሽኝ ስራ በጤና ተቋማት ምን ይመስላል የሚለውን ምልከታ መደረጉን ተናግረዋል። በምልከታው ላይ በሆስፒታሉ በርካታ የጤና አገልግሎቶች መሻሻሎች እየታዩ መሆናቸውን ተናግረው በቀጣይ የታዩ ጠንካራ ጎኖችን ማስቀጠል ይገባል ብለዋል። ንግስት ሌኒ፣ ያው እናንተም አብራችሁ ነበራችሁ። በጣም እየተለወጠ የመጣ ተቋም ነው። በተለይ ይሄ ተቋም በጣም ሰፊ የሰው ኃይል ያለው ነው። ያ ብቻ አይደለም ተገልጋዩም ከፍተኛ ነው ማለት ነው። ስለዚህ እዚህ ተቋም ላይ አሁን እየመጣ ያለው ለውጥ ተስፋ የሚሰጥ ነው። በተለይ ከላብራቶሪ አንጻር የተደራጀ ላቦራቶሪ ነው ያላቸው። ነገር ግን አሁንም ፍላጎቶች አሉ፣ መስፋት ያለባቸው አገልግሎቶች አሉ። ስለዚህ እንደዛን ሁሉ የለየንበት ነው ማለት ነው ዛሬ። አክለውም በሆስፒታሉ ጥራቱን የጠበቀ የሕክምና አገልግሎት ተደራሽ ለማድረግ ከክልልና ከፌዴራል ጋር በጋራ በመሆን ይሰራል ብለዋል። ከአላማችን አንጻር ንግስት ሌኒ በርካታውን ስራ እየሄደበት ነው። ነገር ግን ተቋሙ በጣም ሰፊ ተቋም ነው። ህብረተሰቡ በጣም ከፍተኛ ቁጥር ያለው ተገልጋይ ነው የሚመጣው እና በቀጣይ እንደ ክልልም እንደ ፌዴራልም ተባብረን የተሻለ ሴንተር ኦፍ ኤክሰለንስ ማለት ነው ወይም ተመራጭ የሆነ የተሞክሮ ማዕከል የማድረግ አላማ ነው ያለን። በዛ ደረጃ ተቋሙ ጥሩ ስራዎች አሉ ነገር ግን መሻሻል ያለባቸውና ድጋፍ መደረግ ያለበት ነገር እንዳለ ነው። ዛሬ ላይ ነው በዋቸው ዩኒቨርሲቲ ንግስት ሌኒ መሀመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይድ ሆስፒታል ቺፍ ኤግዚኩቲቭ ዳይሬክተር ዶክተር ይደንቃቸው ደዳቸው እንደተናገሩት የመስክ ምልከታው በሆስፒታል ውስጥ አገልግሎት እየሰጠ የሚገኘውን የላብራቶሪ አገልግሎት ምን አይነት ደረጃ ላይ እንዳለና ድንገተኛ የጤና አገልግሎቶች በሚከሰቱበት ጊዜ በምን መልኩ ስራዎች እንደሚሰሩ በስፋት ለማየት የተቻለበት ነው ብለዋል። ከዚህ በፊት የሆስፒታል የላብራቶሪ አገልግሎታችን በከፍተኛ ሁኔታ ብዙ የላብራቶሪ ምርመራዎች የማይገኙበት የነበረ፣ ነገር ግን በዚህ አጭር ጊዜ ውስጥ በአራትና በአምስት ወር ውስጥ በከፍተኛ ሁኔታ ከ45 ፐርሰንት ወደ 75 ፐርሰንት የላብራቶሪ ምርመራዎችን ሆስፒታል ውስጥ እንዲገኙ የማድረግ ስራዎችን ሰርተናል። ከዚህ ጋር ተያይዞ ለላብራቶሪ የሚያስፈልጉ የማሽን አይነቶችን በብዛትም ከቴክኒካሊ ጥገና የሚያስፈልጋቸው ነገሮች ላይ በሰፊው ምልከታና ውይይቶችን አድርገናል። የሆስፒታሉን የላብራቶሪ የምርመራ አገልግሎት ለማዘመን የመስክ ምልከታው ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። ለማህበረሰቡ የተሟላ የጤና አገልግሎት ተደራሽ ለማድረግ ዘርፈ ብዙ ተግባራት እየተከናወነ መሆኑን የማዕከላዊ ኢትዮጵያ ጤና ቢሮ አስታወቀ። የማዕከላዊ ኢትዮጵያ ክልል መንግስት የህብረተሰብ ጤና ኢንስቲትዩት ክልላዊ የህብረተሰብ ጤና ላቦራቶሪ አገልግሎት በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በይፋ አስጀምሯል። ሊዲያ ጴጥሮስ ዝርዝሩን ታቀርበዋለች። የማዕከላዊ ኢትዮጵያ ክልል መንግስት የህብረተሰብ ጤና ኢንስቲትዩት ክልላዊ የህብረተሰብ ጤና ላቦራቶሪ አገልግሎት ኢንስቲትዩት በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በይፋ ያስጀመረ ሲሆን ተቋሙ የተሟላ የጤና አገልግሎትን ተደራሽ ለማድረግ ወሳኝ ሚና እንዳለው ተገልጿል። በክልሉ የተገነባው የማህበረሰብ ጤና ላቦራቶሪ ከአስር ሚሊዮን ብር በላይ በሆነ ወጪ የምርመራ ማሽኖችና ና ሌሎች ግብዓቶች መሟላት ተችሏል። በመድረኩም የተገኙት የኢትዮጵያ ማህበረሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ሳሮ አብደላ መልእክታቸውን ያስተላለፉ በክልል ደረጃ የተገነባው የማህበረሰብ ጤና ላብራቶሪ እጅግ ዘመናዊ እና ፈጣን አገልግሎት የሚሰጥ መሆኑን ተናግረዋል። ይሄን ቴክኖሎጂ እዚህ ላይ ጎን ማድረግ አሁን ከገለጽኩት እንደምትረዱት አካባቢውን ማስተካከል ራሱ ቀላል አደለ። በቀላል አቧራ ሊያበላሸው ይችላል። ቴስቱን ሌላ እንዲሰጥ ሊያደርገው ይችላል። ስለዚህ ከቤት አቀማመጥ ጀምሮ ከቤቱ ሙቀት መጠን ጨምሮ ሁሉም ቁጥጥር ተደርጎበት በጥንቃቄ የተሰራ ነው። ለዚህም ነው የቴስት ስፔሲፊሲቲ እና ሴንሲቲቪቲው ከፍተን ሴንሲቲቭ ናቸው። እንደዚህ አይነት ማሽኖች ሰራተኞቹን በዚሁ ልክ የሰለጠኑ መሆን ያለባቸው፣ በዛ ልክ ተሰልጥነው የተገባበት ነው። እንደ ክልል ከተደራጀ በኋላ ግን ሰባት ነጥብ አራት ሚሊዮን ህብረተሰብ ለዚህ ምርመራዎች ወደ ሌላ ጎራባች ክልል ሪፈር ማድረጉ ለተወሰነ ጊዜ ሊያደግ ይችላል፣ ግን ሁል ጊዜ ማድረጉ ልክ አይደለም የሚለውን ነገር ቁጭ ብለን አስጨበጡ። ለተገነባው ማዕከል የማሽኖች የሰው ኃይልና ሌሎች አስፈላጊ ድጋፍም የሚደረግ ነው ብለዋል። በማስጀመሪያ መርሃ ግብር ላይ ተገኝተው መልእክታቸውን ያስተላለፉት የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪ ና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በዕለቱ የተመረቀው የማህበረሰብ ጤና ኢንስቲትዩት የተሟላ የላቦራቶሪ አገልግሎት ለማህበረሰቡ ተደራሽ ለማድረግ ታቅዶ የተሰራ መሆኑን ተናግረዋል። ጤና እጅግ ላቅ ያለ ጠቀሜታ ያለው ነው። በጣም ተላላፊ በሽታዎች ይከሰታሉ። እነዛን ተላላፊ በሽታዎች በመመርመር መለየት ይፈልጋል። እንዲሁም ደግሞ በተለይ አንቲባዮቲክ መድኃኒቶች ሬዚስተንስ ይገጥማል እና እነኚህ ሬዚስተንሶች መለየት ያስፈልጋል እና በርካታ የምርመራ አገልግሎት ይሰጣል። ለምሳሌ ባለፈው ኮቪድ ምርመራ ይካሄድ የነበረው እንዲህ አይነት ላቦራቶሪ ፋሲሊቲ ውስጥ ነው እና በአጠቃላይ በዘመናዊው የሕክምና አገልግሎት ላብራቶሪዎች የተደራጁ ላቦራቶሪዎች እጅግ በጣም አስፈላጊ ናቸው። ና ይህንን አገልግሎት ማዕከላዊ ኢትዮጵያ ክልል አቶ ነው የቆየው። ና በዚህም ምክንያት ማዕከላዊ ኢትዮጵያ ክልል የመጀመሪያው ያደረገው ላቦራቶሪው የራሱ የሆነ ፋሲሊቲ ግንባታ እንኳን ባይኖረው እንዲህ አይነት ለተወሰነ ጊዜ ልንገለገልበት፣ በጊዜያዊነትም ልንገለገልበት የሚያስችል ህንጻ ያስፈልገናል። በሚል የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊው አቶ ሳሙኤል ዳርጌ በበኩላቸው በክልሉ ከዚህ ቀደም የማህበረሰብ ላብራቶሪ ኢንስቲትዩት ባለመኖሩ ምክንያት ህዝቡ የላብራቶሪ አገልግሎት ለማግኘት ተቸግረው እንደነበር አስታውሰዋል። በዕለቱ ተመርቆ ስራ የጀመረው የማህበረሰብ ጤና ላብራቶሪ ኢንስቲትዩት ችግሩን የሚፈታ መሆኑን ገልጿል። አክለውም ክልሉ ከተመሰረተበት ጊዜ ጀምሮ በጤና ዘርፍ በርካታ የምርመራ የክትባትና፣ ሌሎች ዘርፈ ብዙ አገልግሎቶች እየሰጠ መቆየቱን አንስተዋል። ለወደፊትም በሚ የሚሰሩ ስራዎች ህብረተሰቡ ከመንግስት ጎን በመሆን መስራት እንዳለበት መልእክት አስተላልፈዋል። ተወዳዳሪ ጤና ተቋማት ከከፍተኛ እስከ መካከለኛ ያሉት ቢሆንም ክልላዊ ብሎም ሀገራዊ የጋራ የሆነ ላቦራቶሪ ተቋም ባለመኖሩ ክልሉን በተግባሩ ሙሉ አላደረገ እያደረገው አልነበረም። ክልሉ ላለፉት ሁለት ዓመታት በክልላችን ዘመናዊ ላቦራቶሪ ግንባታ እና የመመርመሪያ ማሽኖች ባለመኖራቸው ብዛት ያለውን ናሙና ወደ አዲስ አበባና ሐዋሳ ሲላክ የቆየ ሲሆን ታካሚዎች ውጤት እስኪደርሳቸው ለቀናት ሳምንታት፣ ለመጠበቅ ይገደዱ ነበር። ይህም በአገልግሎት ሰጪው ላይ ባልሆኑ ችግሮች ከፍተኛ የሆነ ጫና ሲፈጠርበት ቆይቷል። ከዚህም በላይ ተገልጋዩ ፈጣን አገልግሎት ባለማግኘቱ እንደ ግለሰብ ህመሙ በወቅቱ ምላሽ ባለማግኘቱ ከጉዳቱን ባለፈ ለህልፈት ይዳርገዋል። እንዲሁም እንደ ተቋም ተላላፊ የሆኑ በሽታዎች ፈጣን ላቦራቶሪ ላይ እየተባለ መስራታችን ችግሩ እንደሚከፋ ይታወቃል። የዚህ ላቦራቶሪ የምረቃ ስነስርዓት መነሻችን እንጂ የመጨረሻ ግባችን አለመሆኑን በመረዳት ላቦራቶሪ በሙሉ አቅሙ በሁሉም ስፔሻሊቲዎች በብቃትና ፍታዊነት አገልግሎት እንዲሰጥ ማስቻል የላቦራቶሪ አገልግሎት ለህብረተሰቡ ጤና አደጋዎች ቅኝት ምላሽ፣ ለጥናትና ምርምር እንዲሁም ለመረጃ ውሳኔ መጠቀም ዳታ ድራይቨን ዲሲዥን በሚያስችል ሁኔታ ማደራጀት ዘመኑ የሚጠይቀውን የላቦራቶሪ ቴክኖሎጂ እና ግንባታ እጅግ አስፈላጊ በመሆናቸው እነዚህ ሊያሟሉ የሚችሉ ቤሴል ስሪ የሆነ ዘመናዊ ላቦራቶሪ እንዲገነባ ማድረግ በቀጣይ ሊከወኑ የሚገቡ ኃላፊነቶች በመሆኑ ካለን ህዝብ ቁጥርና ህዝቡ ተንቀሳቃሽ ባህሪ አንጻር ከፌዴራል ጀምሮ ሁላችንም መንግስታዊና መንግስታዊ ያልሆኑ ድርጅቶች አዲስ ክልል መሆናችንን በመረዳት የተለመደው ድጋፍና ትብብራችሁ ይቀጥር ዘንድ ጥሪዬን አቀርባለሁ በምረቃ ስነ ስርዓቱ የፌዴራል የክልል የዞን አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል ሲል ጌታቸው ሊረንሶ ዘግቧል በማዕከላዊ ኢትዮጵያ ክልል የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ የሚከናወኑ የልማት ስራዎች ተጠናክረው እንደሚቀጥሉ የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። ዱናሞ ዮሐንስ በክልሉ በምስራቅ ጉራጌ ዞን የተለያዩ መዋቅሮች ከ400 ሚሊዮን ብር በላይ ወጪ የተገነቡ የተለያዩ ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። የመስኖ የንጹህ መጠጥ ውሃ፣ የመንገድ፣ የዘመናዊ ተንጠልጣይ ድልድይ ና የመደበኛ ድልድዮች ግንባታ ስራዎች ተጠናቀው ለአገልግሎት ክፍት ከተደረጉት መካከል ተጠቃሾች ናቸው። እርሰ መስተዳደሩ በዚህ ወቅት እንደገለጹት መንግስት ከዜጎች የሚነሱ የልማት ና የመልካም አስተዳደር ጥያቄዎችን ለመፍታት ትኩረት ሰጥቶ እየሰራ ነው ብለዋል። በዚህም የማህበረሰቡን ተጠቃሚነት ለማረጋገጥ የሚረዱ ፕሮጀክቶችን በአጭር ጊዜ ውስጥ ገንብቶ ለአገልግሎት ማብቃት መቻሉን ገልጸዋል። ከነዚህም ውስጥ ዛሬ ተመርቀው ለአገልግሎት ክፍት የተደረጉ ፕሮጀክቶችን ላብነት አንስተዋል። በክልሉ የሕዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ የሚከወኑ የልማት ስራዎች በቀጣይነት ተጠናክረው እንደሚቀጥሉ ርዕሰ መስተዳደሩ አረጋግጠዋል። መንግስታችንና ፓርቲያችን ብዙ ስራዎችን ይጀምራል፣ ብዙ ስራዎችን ያጠናቅቃል፣ ለህብረተሰቡ ለአገልግሎት እንዲውል ያደርጋል። ይሄ እጅግ በጣም ቆራጥ አመራር በየደረጃው ስላለ የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ የሚሰጡት አመራር በየደረጃው ጠንካራ ስለሆነ የህዝብ ተጠቃሚነት ካላረጋገጥን የፓርቲያችን መቀጠል አስፈላጊነት ስለሌለው ሌሊትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አርገን ፕሮጀክቶችን እንጀምራለን እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰብ ተጠቃሚነት እያረጋገጥን እንሄዳለን። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ በበኩላቸው መንግስት የዜጎችን የልማት ጥያቄዎች በፍትሐዊነት ለመመለስ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ሚኒስትሩ በክልሉ በመንግስትና በአጋር አካላት ትብብር ከ7.3 ቢሊዮን ብር በላይ ወጪ ተደርጎ 44 የመስኖና የንጹህ መጠጥ ውሃ ተደራሽ የሚያደርጉ ፕሮጀክቶችን በመገንባት ላይ መሆኑን አስታውቀዋል። በክልሉ በአጠቃላይ ወደ አርባ አራት ፕሮጀክቶች አሉ። እነዚህ ፕሮጀክቶች በባስኬት ፈንድ፣ በዋንዋሽ በሆርን አፍሪካ በሚባሉ በተለያዩ ቦታ በደጋውም ቆላማ በሆኑ አካባቢዎችም በገጠሪ በምንሰራቸው አልፎ በትምህርት ቤት ደረጃ የዝናብ ውሃን በማሰባሰብ መጠቀም ጨምሮ በጣም በሁሉም በሚባል ወረዳችን ተደራሽነት ያሉ ስራዎች እየሰራን እንገኛለን። እነዚህ ፕሮጀክቶች በገንዘብ ከሰላናቸው ወደ 7.3 ቢሊዮን ብር ይገመታሉ። ክልሉም በመጪኝ ፈንድ የሚሳተፍበት የፌዴራል መንግስት ቀጥታ ከትሬዥሪ የሚመድባቸው ከአለም ባንክም ከተለያዩም የልማት አጋሮች የምናገኛቸው ድጋፍ ተደምሮ በጣም በቅርብ ጊዜ ብዙዎቹ የሚያልቁት አንዳንዶቹም በቅርብ የምናስጀምራቸው፣ ግን በአንድ አመት በማይበልጥ ጊዜ ውስጥ የሚጠናቀቁት ስራዎች እየሰራን እንገኛለን። በምክትል ርዕሰ መስተዳደር ማድረግ የመሰረተ ልማት ክላስተር አስተባባሪና የመንገድ ልማትና ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው ዛሬ ተመርቀው ለአገልግሎት ክፍት የተደረጉ ፕሮጀክቶች መንግስት ለዜጎች ጥያቄ ምላሽ ለመስጠት ያለውን ተነሳሽነት የሚያሳይ ነው ብለዋል። በምስራቅ ጉራጌ ዞን ከ400 ሚሊዮን ብር በላይ ውጪ በማድረግ ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች ለወጣቶች የስራ እድል ፈጠራና ምርታማነትን ለማሳደግ የአርሶ አደሩን ምርት ወደ ገበያ ለማቅረብ ከፍተኛ አስተዋጽኦ እንዳላቸው ተናግረዋል። ከአራት መቶ ሚሊዮን ብር በላይ ወጪ የተደረገባቸው መሰረተ ልማቶች ተመርቀው ለአገልግሎት በቅተዋል። የትልቅ ፕሮጀክት ማብሰሪያ መሰረተ ድንጋይም ተጥሏል። እነዚህ ተግባራት የቤተሰቦቻችንና አጠቃላይ ማኅበረሰባችንን ወደ ብልጽግና የሽግግር ራዕይ እንዲሁም የወደፊት የህይወት የደህንነት ዋስትናን የሚያረጋግጡ ናቸው። የዛሬው ዕለት የእያንዳንዳችን ህይወት የሚቀየርበት መሬታችን ወቅት ሳይጠብቅ የምርት ፍሬውን ያለማቋረጥ የሚለግስበትና ኢኮኖሚና ማኅበራዊ እንቅስቃሴዎች የሚቀላጠፉበት የሽግግር ለት ነች። በፕሮጀክቶቹ የምረቃ መርሃ ግብር ላይ የፌዴራል፣ የክልል የዞንና የወረዳ እንዲሁም የቡታጅራ ከተማ አስተዳደር ከፍተኛ አመራሮች ተገኝተዋል። እንደ ኢዚያ ዘገባ ከተመረቁ የልማት ፕሮጀክቶች በተጨማሪ ከ500 ሚሊዮን ብር በላይ ለሚገነባው የቦታጀራ ከተማ የፈሳሽና ቆሻሻ ማጣሪያ ጣቢያ ፕሮጀክት የመሠረተ ድንጋይ መስተዳደር አስተዳደር እንዳሻወጣሰውና በዋና ኤነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ይተፋ እንደተቀመጠ መዘገቡ ይታወሳል። ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ተጠቃሚነትን ማሳደግ እንደሚገባ ተገለጸ። ፋሲል ወንድሙ ተጨማሪ አለው። በፈጣን የኢኮኖሚ እንቅስቃሴ ላይ ያለች ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገትና በቀጠናው የጋራ አጠቃሚነትን እውን ለማድረግ የባህር በር እንዲኖራት የዲፕሎማሲ ጥረቷን አጠናክራ ቀጥላለች። የባህር በር ባለቤት መሆን እንደ ኢትዮጵያ ላሉ ግዙፍ ኢኮኖሚና በርካታ ሕዝብ ላላቸው ሀገራት የወጪና ገቢ ንግድን በማሳለጥ ኢኮኖሚን በከፍተኛ ሁኔታ የሚደግፍ ከመሆኑ ባለፈ የጋራ ልማትን የሚያበረታታ ነው። በዚህ ጉዳይ እዚያ ያነጋገራቸው በአሱሳ ዩኒቨርሲቲ የኢኮኖሚክስ መምህር መሐመድ ኢብራሂም ኢትዮጵያ የባርበር ባለቤት ለመሆን እያደረገችው ያለው ጥረት ከራሱ አልፎ ለቀጠናው ሀገራት የምጣኔ ሀብት ዕድገትና የጋራ ተጠቃሚነት ትልቅ ትርጉም ያለው መሆኑንም ገልጸዋል በመሆኑም ለኢትዮጵያ የባርበር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ተጠቃሚነት ማሳደግ ይገባል ሲሉም ተናግሯል ያለንን የተፈጥሮ ሀብት ያለንን የኤሌክትሪክ ኃይል ኦፖርቹኒቲ ለነዛ ሀገራት እንደ ራሳችሁ አድርጎ መጠቀም ይችላሉ፣ ያላችሁ በር ደግሞ ለእኛ ከፍቶ እኛም እንደ ራሳችን አድርገን መጠቀም ይችላለን። ስለዚህ የጋራ ልማት ላይ እንመጣለን። የጋራ ትርክት ይኖረንና የጋራ ኢኮኖሚ በምስራቅ አፍሪካ ላይ እንዲሁም ምስራቅ አፍሪካ ከሲጋት አልፎ የኢኮኖሚ መዳረሻ የምትሆንበት ነገሮች ይፈጠራል ማለት ነው። የአንዱ ሀገር ጥቅም በሌሎች ሀገራት ላይ የራሱ የሆነ አዎንታዊ አስተዋጽኦ ያለው መሆኑን አንስተው በር በመዝጋት በተናጠል ማድረግ የማይቻል በመሆኑ በተለይም በጎረቤት ሀገራት መካከል ጠንካራ የኢኮኖሚ ትስስር መፍጠር ይገባልን ብለዋል። ኢትዮጵያ የባህር በር አይኖራት እንጂ የተለያዩ በውስጡ የተለያዩ ኦፖርቹኒቲዎች ወይም አድቫንቴጆች ይዛለች። ሌሎቹ ጎረቤት ሀገራቶች የሌላቸውና ከኢትዮጵያ የሚፈልጓችው እንደ የቅርስ ምትር ውሃ በጣም የበለጸገችና የታወቀች ሀገር ነች። ሲቀጥል ደግሞ የኤሌክትሪክ ኃይል በተለይ ህዳሴ ግድብ ጋር ተያይዞ የተመነጨ ያለው ኤሌክትሪክ ኃይል እጅግ በጣም ከፍተኛ ፖቴንሻል ነው። በዙሪያችን ያሉ ሀገራቶች ደግሞ በአንጻራዊ የዚህ ችግር ያለባቸው ሀገራቶች ናቸው። እንዲሁም ሌሎቹ ከግብርና ውጤቶችና በህዝብ ብዛት ዋ ራሱ ገበያ ከመሆኑ አንጻር ሌሎቹ ሀገራቶች የእኛን ገበያ መጠቀም ይችላሉ። እንዲሁም በተለያዩ መልኩ የሚገለጹ የተለያዩ አድቫንቴጆች ኢትዮጵያ አላት። ያ ማለት ኢትዮጵያ እነዚህ አድቫንቴጁን ተጠቅማ ባህር በር ያላቸው ጎረቤቶቻችን ጋር ደግሞ ተስማምታ ያቺ ባህር በር ለእኛ ተሰጥቶ እኛ ደግሞ ያለንን የኢኮኖሚ አትቫንቴጆች ወይም በተሻለ መልኩ እኛ ጋር ያለውን ነገር ደግሞ የሚጠቀሙበት አጋጣሚዎች ይፈጠራሉ ማለት ነው። የባህር በር ጥያቄ ለኢትዮጵያ የህልውና ጉዳይ ቢሆንም ለቀጠናው ሀገራት ደግሞ በጋራ ጠቃሚነትና አብሮ የማደግ የምጣኔ ሀብት ትስስር ጉዳይ ስለመሆኑም አስረድተዋል። ምሁራኑ በተለያዩ አጋጣሚዎች በጥናታዊ ጽሁፍ በውትወታዎች ዲያስፖራ ዲያስፖራም አገር ውስጥም ያሉትን በአጠቃላይ ባገኙት አጋጣሚ በሚዲያ በሚኒስትሪም ሆነ በማህበራዊ ሚዲያ እንደሚያስፈልገን ኢትዮጵያ ደግሞ የጠየቀች ያለው ጥያቄ የህልውና እንደሆነ ይህንን ነገር ካልተሳካ መቶ ሀያ ሚሊዮኑ ህዝብ የኢኮኖሚ ሁኔታቸው አደጋ ላይ ሊወድቅ እንደሚችል በተለያዩ መልኩ ማሳወቅ መቻል አለብን። ኢትዮጵያ ደግሞ በዲፕሎማሲ እጅግ ከፍተኛ የሆነ የዲፕሎማሲ ልምድ ያለ ሀገር ነን። በዲፕሎማሲ የሚካሄድበት አካሄድ ሁሉ ተኪዶ አስፈላጊ የሆኑ ተቋማ ተቋማትን ማሳመንና አስፈላጊ የሆኑ ጎረቤት ሀገራቶች የጋራ ልማትን በጋራ የምናመጣው በዚህ ከተግባባን ስለሆነ የዲፕሎማሲ ጉዳይ የምሁራን የተለያዩ የጥናታዊ ጽሁፍ ስራዎችና አርቲክሎችን ፓብሊሽ በማድረግ በተገኙ አጋጣሚዎች ሁሉ በተገኙ መድረጎች ሁሉ በተለይ ዲያስፖራ ያሉትን የኢትዮጵያን ድምጽ የሚያስፈልገን ለህሉና እንደሆነ ምንም አይነት ጉዳት ተፈልጎ እንዳልሆነ ለዓለም ሀገራቶች በተለያዩ መልኩ በተለያዩ ሚዲያዎችን ማሳወቅ መቻል ነው። እንደ ኢዜአ ዘገባ ኢትዮጵያ በአፍሪካ ግዙፍ የኢኮኖሚ ባለቤት ለመሆን የያዘችውን እቅድ ለማሳካት የባህር በር ጉዳይ ቀዳሚ አጀንዳ መሆኑ ተገቢ ስለመሆኑ አጽንዖት ሰጥተዋል።